ለምን ትከኝ እያለ ትታመኛለህ? ይህ በክሊኒኬ ውስጥ በተደጋጋሚ የምጠይቃቸው ችግሮች መካከል እጅግ የተለመደ ነው። የትከኝ ህመም የመጀመሪያ ተለመደ ምክንያት የሮታተር ካፍ ጉዳት ነው። ይህ ማንኛውም ሰው ሲወድቅ እና ትከኙን ሲጎዳ ወይም በጂም ወይም መዋኘት ወይም ክሪኬት ያሉ እንቅስቃሴዎችን በተደጋጋሚ ሲሳተፍ ለትከኝ ከባድ የሆኑ እንቅስቃሴዎች ላይ ሲሳተፍ ይከሰታል። ሁለተኛ ተለመደ ምክንያት የተለየ ትከኝ ነው። ይህ በወጠት ህመምተኞች እና በታይሮይድ ችግር ያላቸው ታካሚዎች ውስጥ በተለምዶ ይከሰታል እና ይህ የትከኝን ህመም እና ድንጋጤ ማሻሻልን ያካትታል ይህም ዕለታዊ እንቅስቃሴዎቻቸውን ያገዳል። ሶስተኛ ተለመደ ምክንያት አርትራይቲስ ነው፣ ይህም በአሮጌዎች ዘንድ የተለመደ ነው። እንደ ዝንብ ያለ ህመም ይከሰታል። በሌሊ ያነቃቸዋልና ዕለታዊ እንቅስቃሴዎቻቸውን ያገዳል፣ እንደ መታጠብ ወይም አይነት መፍታት እና መዝጋት እንዲሁም መጸዳት ያገዳል። ሶስተኛ ተለመደ ምክንያት የማይቆም ሁኔታ ነው፣ እና የማይቆም ሁኔታ በስፖርት እንቅስቃሴ የተሳተፉ ሰዎች ላይ በተለየ ሁኔታ ይከሰታል፣ እና የተፈጥሮ ህክምናዎች ይገኛሉ። ስለዚህ ለዚህ ችግር የትከሻ ስፔሻሊስት ያማክሩ። በጣም እናመሰግናለን።